መስማት ለተሳናቸው ወገኖቻችን የተሽከርካሪ ማሽከርከር ፍቃድ መሰጠቱን አስመልክቶ ለትራፊክ ፖሊሶች የምልክት ቋንቋ አጠቃቀም የግንዛቤ ማስጨበጫ ስልጠና ተሰጠ። ዋና ሳጅን አምሳሉ መብራቴ የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ከኢትዮጵያ ሴንትራል ፎር ዲዚብሊቲ ኤንድ ዲቨሎፕመንት ከተባለ አሶሲሽን ጋር በመተባበር ለትራፊክ ፖሊስና ለባለድርሻ አካላት በምልክት ቋንቋ አጠቃቀም ዙሪያ የግንዛቤ ማስጨበስ ስራ ተከናውኗል። የተለያዩ ሀገሮች ፈቃድ ከሰጡ የቆዩ ቢሆንም በሀገራችን በአመለካከትና በሕግ ክፍተቶች ምክንያት ረዘም ላለ ጊዜ ተከልክለው ቢቆዩም አሁን ላይ እኩል እድል እንዲኖራቸው መደረጉ አስደሳች እንደሆነ የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ዋና ስራ አስኪያጅ አቶ ገዳሙ ሁንዴቻ ተናግረዋል። መስማት የተሳናቸው ትኩረት በማድረግ የተሰራ ነው። ማህበሩ ከተቋቋመ ጊዜ ጀምሮ ነው። ምክንያቱም ብሔራዊ ማህበሩ የተቋቋመው መስማት የተሳናቸውን ጥቅማቸው ለማስጠበቅ ነው። በዚህ መሰረት ማለት ነው። ከ አርባ ዓመታት በፊት መስማት የተሳናቸው ኢትዮጵያውያን እንደ ማንኛውም ህብረተሰብ ክፍሎች መንጃ ፈቃድ ተጠቃሚ እንዲሆኑ ሙግቶችን ሲደረጉ ነበረ። መስማት የተሳናቸው በመንጃ ፈቃድ ተጠቃሚ መሆን ሲችሉ ማሽከርከር ሲችሉ ማለት ነው፣ ለራሳቸው ማልፈው ለሀገራቸውን የሚያመጡት ኢኮኖሚያዊ አስተዋጽኦዎች አሉ። መስማት የተሳናቸው መንጃ ፈቃድ ሰጧቸው ሲሰሩ ስናይ ደግሞ ለውጦች እናመጣለን። ወደፊት ደግሞ ተከታችን እንዲሆኑ እድሎች የምንፈጥርበት መንገድ ነው ማለት ነው። በራሳቸው የምልክት ቋንቋ ተገቢውን የማሽከርከር ትምህርት እንደሚያገኙና ተሽከርካሪ መንገድ ላይ ይዘው ሲወጡ መስማት የተሳነው የሚል ምልክት የሚለጠፍ እንደሆነ በአዲስ አበባ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን የአሽከርካሪ ማሰልጠኛ ተቋማት ዳይሬክተር ወይዘሮ ታደለች ሁሉቃና የኪባይኪ የአሽከርካሪ ማሰልጠኛ ዋና ስራ አስኪያጅ አቶ ተስፋዬ ንጉሴ ገልጸዋል። እኛ የፈቀድ ነው ምልክት እንዲኖር ነው። ምክንያቱም ከኋላ ያለው ወይም ከኋላ ያለው በተለይ ከኋላ ያለ ነው፣ ክላስክ የሚያደረገው ክላስክ ሲያደርግ ሰውየው መስማት የተሳነው እንደሆነ የሚያውቅበት እንትን መኖር አለበት ማለት ነው። ለእያንዳንዱ መስማት ለተሳነው ነው ሰው አዳዲስ ቋንቋ ለመስማት አንድ መስማት የተሳነው ሰው የመኪና ፓርቶችን አያቃቸው። ስለዚህ ከነዛ ፓርቶች ጋር የሚገናኙ አዳዲስ ቋንቋዎች መፍጠር ያስፈልግ ነበር። ከመኪና ጋር የተገናኙ የመዝገበ ቃላት ዝግጅት አድርገናል። ባለፉት ሁለት ዓመታት ዝግጅት ላይ ነው የቆየ ነው። ለሰራተኞቻችን ደግሞ የምልክት ቋንቋ ስልጠና ሰጥተናል። በማሽከርከር ሂደት ላይ ከትራፊክ ተቆጣጣሪ አካላት ጋር ተናበውና ተግባብተው እንዴት መንቀሳቀስ እንዳለባቸው የምልክት ቋንቋ የግንዛቤ ትምህርት ለትራፊክ ፖሊሶች የተሰጠ ሲሆን ፖሊስም ባገኘው እውቀት መሰረት መስማት የተሳናቸውን የኅብረተሰብ ክፍሎች ለማገዝ እንደሚሰራ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የህዝብ ግንዛቤ ማሳደግ ኃላፊ ኢንስፔክተር ፍቃዱ ሰንበታ ገልጸዋል። ግንዛቤ እየወሰድን ነው፣ ምን ማድረግ እንዳለብን፣ ስፖኪ ምን መሆኑን አለበት፣ ዝናብ መጥረጊያ ዝናብ ሲወርድ ምን እንደሆነ ምልክቱ። አሁን አንዳንድ ነገር እየወሰድን ያለ ነው። ምንጃ ፍቃድ ለመጠየቅ ይጠየቃል፣ እንደገና ደግሞ መኪና ላይ ያለውን እነሱ የሚያሽከረክቱ መኪና አይተን ደግሞ ህግ አስከባሪ ያውቀዋል እንደዚህ አይነት ነገሮች ናቸው ብለን እኛ ወደዛ ነው የምንገባው ወደዛ ወደ ቃላት ሳይሆን ስለዚህ በዛ አይነት መልኩ መግባባትም ይቻላል እነሱም በጥንቃቄ እየተማሩ በብስለት እየሄዱ ያለበት ሁኔታ ስላለ ጥሩ ነገር ነው ነው ምለው